ጭቃ ሞገስ፣ እንደዚህ ቅመኛ ነህ እንዴ? የማደርገው ነገር ትክክል አይደለም እንዴ? አው ጓደኛ ሄደ፣ ያውም ደግሞ የልጅነት ጓደኛህ። ሰው ያተቹ እሱ ለልጁ ብሎ ነው አይደል? አንተም ደግሞ ለእኔ ብለህ ነው የተቀየምከው። እኔ ደግሞ አሁን ደህና ነኝ። እዚህ በኋላ ያ ጊዜ አብቅቷል። ቀን ይወስዳል እንጂ ሞገስ ይሞታል። እኔም ቢሆን ቤቴን አገኛለሁ። አስከፍቶኛል ሁሉ ላይ እራስን በሱ ቦታ አድርገ አባቴ አይመጣም የሚያልከው ቀን ይመጣል፣ አይሆን የሚያልከው ነገር ይሆናል። ዝም ብለሽ በረሽ ቤቱ ሂጂጂ ነው የሚለኝ። በቃ እናማ ያው ዛር መተካት አለብኝ። አረ ብሩኬ እናን እጅ ስራውን አሳየው። ሁሌም በጡንቻውና በጉልበቱ የሚተማመነው አቶ ዝና እኔ ደበሳ ልጅ ማንም አይነካኝ፣ ሁሌም ኃይለኛ ነኝ፣ ታዋቂ ነኝ፣ ተደባዳቢ ነኝ፣ እኔ የወንዶች አለቃ ነኝ ከፊልቴ ለፊቴ የሚጋጠመው እንደእንጅ የምፈልገው እንደ ሞገስ አይነት ሽንታሞ ወንድ አልፈልግም፣ በጭባጫ እያለ የሚፎክረው፣ ዛሬ ግን ብሩኬ ልጁን አሳክሞ መጥቶ እልኩን ተዋጥቶበታል። ሰላም ጤና ይስጥልን። ውድና የተከበራቸው የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣቸው ዛሬ እንግዲህ ምሳሌ ክፍል ስልሳ ሰባት ተለቀቀ። ወደ ክፍል ስልሳ ስድስት ስንመለስ ግን ሀሳባችን ሌላ ነበረ። አንዳንዶች ሞገስ ዳጣና ሞግእ ማን ነው ብሩኬ በሚንቀሳቀሱ ጊዜ ማህሌትና ዝና እየተከታተሏቸው ስለነበረ እሱም ደግሞ ከመኪና ኋላ ሆኖ እያያቸው ነበረ። በዚህም ጊዜ ዝቦታ ነኝ ሲል ብሩክ አብሮች ነው አይደለ ያላት አዎ፣ ብለው ከዛ ወደ ቤቱ ነው፣ ግን እኛ አውጥቶ ተኮሰበት ወደ ዝና ላይ ነበረ ብለን ያሰብነው ማለት ነው። እኔ በራሴ እንደዛ ነበር የመሰለኝ፣ ግን ተሳስቻለሁ ማለት ነው። ብሩክን ሲያይ እየሸሸ ነው ወደ ቤቱ የሄደው ማለት ነው። በዚህም ጊዜ እንግዲህ አጋቹም ልጅ እየተከተለ ነበርና ማህሌትና ዝናም እየተከተሉ ነበረ ባንድ እየመጡ ሳለ እንግዲህ ሂጅ አለሆኝ። በቃ ከብሩክ ጋር ከሆንች አልገናኝም በማለት ማን ነው ሞገስ ወደ ቤቱ ወደ ሉላ ጋር ተመልሷል ማለት ነው። እነሱም ሰፈሩንማ ማወቅ አለብን እያሉ እየተከተሉ ዝን ማነች ዳጣና ብሩክ በጣም እየሄዱ ነበረ። ዳጣ ግን ምኑንም ስለማታብ ነው ብሩክ ማን ነው ዝናን፣ እኔ ሳር ቅጠሉ ሁሉ እየፈራሁ ነው፣ ዝና ያየሁት እየመሰለኝ ነው እያለ ነበረ። እንግዲህ ከኋላ ደግሞ ማነች ማሌትና ዝና እየተከታተሏቸው ነው። እሱም እንግዲህ ሚስቱን በግዴታም ሆነ በውደታም ያሳየናል። እነሱን ተተከተል በቃ ከሞገስ ጋር ስለሚገናኝ እዛው ሉላንም ማገኛት አለው የሚልም አለ። ተደባድቤም ቢሆን እንትንላለሁ እያለ ነበር እንግዲህ። እየሄዱ ሳለጽ ማነች ዳጣ ከድንገት ታያለች። ዞር ስትል ዚ ጊዜ የምትገባበት ቅጡ ይጠፋታል። በቃ ያ አውሬ መጣ ያ ሰይጣን መጣ፣ ምን ልሆን እያለ ይስጭ። አትጨነቂ፣ ምንም አትፍሪ፣ ያለሁኝ እያለ ነበረ። ጎበዝ ወንድ ልጅ አይፎክርም፣ በቃ ወንድ ልጅ በተግባር ነው ብሎ ቆረጠ። ብሮኬ ማለት ነው እንግዲህ ሸንከል እያለች ዝናን ታቅፋ የመጣቸው ማለት ማለት ነው። ዝናም እንግዲህ ጡንቻውን ለጠጥ ሰውነቱን ወጠር እያለ ማለት ነው ብሩኬን ለመግጠም አንድ ሁለት እያለ ነበረ። ብሩኬ ግን ከላይ እስከ ተጀነን እያለበት እየጠየቀው ነበረ። ብሩኬ ድሮም ሁሉንም እንደ የስራቸው እከፍላቸዋለሁኝ እንዳደረጉኝ ልጄን አሳክሜ ስመጣ እንዳለው እንደፎከረውም አሁን ላይ እንግዲህ ማሌትንም አለሽ እንደ በህይወት ክሎሮክስ ጠጣሽ ምን አልሽ ሲባል አልነበር እንዴ? እያላት ነበረ እሷም እንግዲህ ምን ጎሎብኝ፣ ምን ሁኜ ነው የምጠጣው፣ ምን ሁኜ ነው የምሞተው አለች ሲላት ምን ብዬ እያለች ነበረ በዝና ኋላ እየተደበቀች እየፈራች። እሱም እንግዲህ አላስፈላጊ ቃላትን አትጠቀም እያለ አቶ ዝና ይናገረው ነበር። እና ማህሌትም ምን ጎሎብኝ ነው የምጠጣው፣ የምሞተው እያለች ነበርና ዝና ሙ ያበደ። እንግዲህ አንድ ተረት ምን ይላል አንድ አባባል አለ የመቃብር ቦታ ምናምን እያለ እየተረተበት ነበረ። እሱም ታዲያ ከዚህ ሕይወት ጋር ምን አገናኘው እያለው ነበረ። ይህም በሚለው ሰዓት እሱ እንግዲህ ስነ ስርዓትህን ያዝ አንተ ከማንንትን ብለህ ነው እያለው ነበረ። እሱ ግን እንደዚህ አይነት ነው እያለ እየሳቀበት ነበረ ሁሌም በጉልበቱ የሚያምነው ዝናው ማለት ነው። ብሩክም እንግዲህ በመሀል ማነች ቅድስት ያለችውን እያስታወሰ ነበር። አንተም እንግዲህ አዲስ ህይወት መጀመር አለብህ፣ በቃ ህይወትህን እያለችው የመጀመሪያው ሳይደመሰስ አዲስ መጀመር ምን ያስፈልጋል እያለ እሱን ለመደባደብ እያሰበ እሷን በመሃል እያለችውንም ቃል ህይወቱንም እያስባል ማለት ነው። በዚህም ጊዜ እንግዲህ በፍርሃት ከሱ ኋላ ያለችው ዳጣም በፍርሃት ውስጥ ትገኛለች፣ ያችኛዋም በእሱ ጋር ትገኛለች ማለት ነው። እንትን ትዝታዎች መጥፎችን ለመርሳት ሲባል አዲሶችን ማስታወስ ነው፣ እያለች ያለችውን እያስታወሰ ነበር። እና አሁን ላይ እንግዲህ ዝናም እየ በሸቀ ያለበት እየሳቀ ሚስቴ ሉላን አምጣ፣ እናንተ የሰው ሚስታግታችሁ እንደዚህ የምትኖሩ ይመስላችኋል? በህይወት እያለ ነበረ ሲቆረጥ እየነበረው ማለት ነው። በዚህ ጊዜ እንግዲህ ስለምታለው ነገር እኔ ማቀለት ነገር የለኝ፣ ምንድነው የምትፈልግ እያለው ሲለው፣ በቃ ሚስቴ ሉላን አምጣ እያለው ነበረ ሲለው የነበረው እንግዲህ ዝና እንደለመደው ሊደባደብ አንገቱን ወደ ብሩክ አቅርቦ እንድህ ሲዘነዝራ አንገቱን ይዞ ይጥለዋል። ብሩክ ግን ወድቆም ራሱ እባክቶ እያለች ነበረ መጀመሪያ፣ ዝናን ማለት ነው ማለት እሱም ግን ዞር በይ ወደ ሳት በይ በማለት እሷን ይገፋና፣ ከዛ ብሩኬ ቢውጥለውም ብሩኬ እዛው ይተኛበት ይዞን እሱን ግንባሩን ይለዋል። በዚህ ጊዜ እንግዲህ እዝና ወደ ኋላ ይወድቃል። ተነስቶ ይደግምለታል በቴስታ ይህ በቦክስ በሚለው ጊዜ እንግዲህ እዝና ወደ ኋላ ይወድቃል። እዛው የወደቀበት ይደግመዋል ማለት ነው። እንግዲህ ይሄንን ሲጎራ የነበረው በቃ ኧረ በቃ ብሩኬ በቃ ያለች ነበረ ማለት ማለት ነው እሷንም እያስታወሰ ነበረ። እንግዲህ ፉከራዋን፣ ሽለላዋን ዝና ማነች ዳጣ እንደዚህ ሲያረግብ ወድ ብሩኬ እያለች በድንጋ ነው የምፈነክተው እያለች ነበር። መጀመሪያ እንገዛን በኋላ ሲጥለው በቃ በደስታ አበደች ማለት ነው እምቢበላቸው ብሩኬን ያክል ዝም ድና እያለች ወሎንም የ ስትናገር ነበር። እንግዲህ ማነች ዳቃ በደስታ እየፎከረች ማሌትን ያዘኝ ያዘችኝ እያለች እየፈራች ነበረ። በኋላ ላይ እንግዲህ እነሱ ይን እያሉ ሳለ እና እንዲህ ከዚህ ከቦጀ እንውጣ ዛፓ ይመጣብናል ፖሊስ በማለት ተታው ይሄዳሉ። እዛው ግንባሩን ብለውት ማለት ነው። እንግዲህ ተነስና እያለች እየጎተተችው ነበረ። ማነች ማን ነበር ስሟ ማህሌት ማለት ነው። ግን በመሀል ላይ ማነው ብሩኬ እያስታወሰ ነበር በጥፊ ስትለው ልዩ ደግሞ ማንም ሰው ሲመታ እኔ አባቴ በጥፊ ሲመታ አልወደም ያለችውን የባለፈውን ባለፈውን እያስታወሰ ነበረ። ምሳሌን ላንቺ ስል ነው። ስለዚህ ምንም አይደለ እኔ ደግሞ ሁሉንም እኔ አባቴ ጀግና ነኝ ሁሉንም ነገር እንትን እንደምል እያለች ነበር። እኔ ምትመታ ተመታ ብትታሰር መተህ ይሻለኛል እያለች ስለ አባቷ ጀግንነት የምትለው ምሳሌ እንግዲህ ስለ እሷ እንትን እያለች ነበር እያለኝ ነበር። እና እሷን እያስታወሰ ነበር። እንግዲህ ይህንን እያለ እሱም ማነች ዳጣም ወደ ቤታቸው ሂደዋል ማለት ነው። ቤታቸው ሂደው እንግዲህ እየጎተተች ማነች ማለት አንስተው ይዛው ሂዳለች። እሱም ከመኪናው ገብቶ እንግዲህ ያው ፉከራው ምንም ምንትን ቢል እባክ እና ብላ ይዛው ትሄዳለች። እሱም እዛው ሄዶ እንግዲህ ማለትም ከሱ ጋር ሆና ማናት እንዳጣም ወደ ቤታቸው ገብተው ሁሉንም ነገር ደውላ ለሞገስ ትነግረዋለች። ዳጣ ደውላ ዛሬ እኮ እንደው ደስ የሚል እንትን ልንገርህ የምስራች ትለዋለ። ምንድን ነው ሲላት፣ ዛሬ እኮ ደበደበው ብሩክ ዝናም ብላ ስትነግረው እውነትሽ ነው እያለ ያው ቀርስ ያለውም ስላለ እንትን እያለ ነበር ግን ደግሞ እሱ ያኔ ተመልሽ የመጣው ያላት ጊዜ ማነች ሉላ፣ ሁሉንም ነገር ታስረዳዋለኝ። ደግሞ ያደረገው ትክክል ነው፣ ምክንያቱም አንተም እኔን ስለወሰደብህ ነው እንደዚህ አምጥቶብኝ፣ ብለው፣ እሱ ደግሞ የልጁን ሕይወት ለማዳን ነው። ስለዚህ አዎ ይቅርታ ልታደርግ ይገባሃል እያለችው ነበረ፣ ሉላም ማለት ነው። አሁን ላይ እንግዲህ ወደ ቅድስቴ ስንመጣ ቅድስቴ እንግዲህ ወደ ሀገሬ ገብቼ ማግባት እፈልጋለሁኝ እድሜም እየሄደ ነው እያለ የነበር በሀሳቧ ግን ከአንተ እያለች እያለችው ነበር፣ ግን በሀሳቧ ነው እያለችው እሱም እያስታወሰ የነበርና በቃ ገብተሽ ተኝ፣ ለምን አልተኛሽም እያላት፣ እሷም በሚጠይቃት ጊዜ ይህንን እያለች ነበር እያለ አለን ነው እንግዲህ ወደ ዳጣ ደግሞ ምስራይ ስንገባ ቤተሰቦቿ ተገኝተዋል። እንግዲህ ቤተሰቦቿ ተገኝተው በጣም ከዛ ከተባሉበት ግቢ ሞገስ ደውለው ነግሯት ከግቢው ደርሰው ከግቢው እየሄዱ ያው እሷም ተከትለው ሄዳ ከግቢው ይሄ ምልክት ነው ደውለውልኛል በማለት ሞገስም ወደ እሷ በመሄድ ወደ ግቢው ላይ ደርሰው ነው እየቆረቆሩ ሳለ ከበር ደርሰው፣ መጨረሻ ላይ ግን እንትን ያሉት ማለት ነው፣ ማን ነው ስሙ በሩን ከፍቶላቸው ይቆምት። እሷም እንግዲህ ይሄ ነው፣ እሱም ይሄ ነው እያሉ ነበረ። እንግዲህ ቀጣይ ክፍል እስከምንገናኝ መልካም ጊዜ። በቀጣይ ክፍል ምን ይፈጠራል? ዳጣ ቤተሰቦቿን ታገኛለች ወይስ የተሳሳተ ግቢ ነው የገቡት የሚለውን በቀጣይ ክፍል እናያለን። እርግጠኛ ግቢ ነው ቤተሰቦቿን በማግኘቷ እንግዲህ የቤተሰቦቿን ግቢ በማግኘቷ ደስ ብሎናል። እንግዲህ ወላጅ እናቴን አባቴን የምትላቸውን ታገኛለች ወይንስ አታገኘም የሚለውን ደግሞ ቀጣይ ክፍል የምናይ ይሆናል። ለነበረን ቆይታ እናመሰግናለን። በቀጣይ ክፍል እስከምንገናኝ መልካም ጊዜ ቧይ ቧይ።